በምዕራብ ኢትዮጵያ ካሉ ትላልቅ ከተሞች አንዷ ናት። በታሪክ በባህልና በተፈጥሯዊ መስህቦች የለማች ናት። በኦሮሚያ ክልል ካሉ ከተሞችም የሰላም ደሴት እንደሆነች ብዙዎች ይመሰክሩላታል ጅማ ከተማ። ከተማዋ አሁን ላይ በኮሪደር ልማቱ እጅግ ውብ ተደርገው ከተሰሩ ከተሞች መካከልም በግንባር ቀደምትነት ትነሳለች። በአሁኑ ወቅት በጅማ ከተማ በርካታ ባለሀብቶች በከተማዋ ተገኝተው የኢንቨስትመንት ስራ እንዲሰሩ የሚያነሳሱ በርካታ የመሰረተ ልማት ተግባራትም እየተከናወኑ ነው። በጅማ ዞን ለበርካታ ወጣቶችና አርሶ አደሮች የስራ የገበያ ትስስር እየፈጠረ የሚገኘው የጅማ ልዩ የኢኮኖሚ ዞንም የበርካታ ባለሀብቶችን ቀልብ ሰቅዞ የያዘ የከተማዋ ትልቅ የኢንዱስትሪ መንደር ነው። የጅማ ልዩ የኢኮኖሚ ዞን በዞኑ ያሉትን የግብርና ምርቶችን በመጠቀም እሴት ጨምረው ለውጭ ገበያ የሚያቀርቡ የአቮካዶ ዘይት አምራችና የቡና ማቀነባበሪያ ኩባንያዎችን አቅፎ የያዘ ነው። ልዩ ኢኮኖሚ ዞኑ በአካባቢው ላሉ አርሶ አደሮች የኑሮ መሻሻል የአኗኗር ዘይ የመለወጥ ትልቅ አስተዋጽኦ ያበረከተ ነው። አርሶ አደር አህመድ አባዲጋ በጅማ ዞን ሰርቦ ወረዳ ነዋሪ ናቸው። ከልጅነት እስከ እርጅና ዘመናቸው በግብርና ሙያ ተሰማርተው ቤተሰባቸውን ሲያስተዳድሩ ኖረዋል። አሁንም ስራቸው ግብርና ነው። አርሶ አደር አህመድ በግብርና ስራቸው ውስጥ ሁሌም ቢሆን ከአመት እስከ አመት ህይወታቸው ተመሳሳይ ነበር። ኑሯቸውም ከእጅ ወደ አፍ እንደነበር ይናገራሉ። ባለፉት ስድስት ዓመታት ግን በተለይም የጅማ ልዩ የኢኮኖሚ ዞን በጅማ ከተማ ከተከፈተ ወዲህ በህይወታቸው ለውጥ ማየት እንደጀመሩ ይናገራሉ። አሁን ጥቅሙን አይተናል። ከዚህ በላይ ከተከልን ከዚህ የተሻለ ጥቅም እናገኛለን ብለን እየሰራን ነው። የሚገርምሽ፣ በፊት አቮካዶ ይወድቅብን ነበር። ፍሬው የእርሻ መሬታችንን ይሞላ ነበር። ያን ስናይ እናዝን ነበር። በጣም በትናንሽ በማይጠቅም ገንዘብ ለገበያ እንሸጥም ነበር። በተለይ ወደ ሌሎች አካባቢዎች ለተለያዩ ንግዶች ለሚጭኑ ነጋዴዎች በዱቤ ሁሉ ሰጥተን ሳይከፍሉን የቀሩበት ጊዜ ነበር። አሁን ይሄ የጅማ ኢንዳስትሪ ፓርክ ከመጣ ወዲህ ህይወታችን፣ ኑሯችን ተቀይሯል። ልጆቻችንን በአግባቡ እያስተማርን ነው። በጣም ተለወጠና ከዚህ በላይ ከሰራን ከዚህ የተሻለ ጥቅም እናገኝበታል። ከነጻ ያለፋ አይዳያርገን ልዩ የኢኮኖሚ ዞን ውስጥ በአቮካዶ ዘይት ማምረት የተሰማሩ ኩባንያዎች በአካባቢው ያሉ አርሶ አደሮችን ቤታቸው ድረስ እየሄዱ ምርታቸውን መግዛት እንደጀመሩ ያስረዳሉ። ይህ ሁኔታ የራሳቸውንና የስምንት ልጆቻቸውን ህይወት በእጅጉ እንደለወጠው ነው የሚናገሩት። የማልማት አቅም ያለው ባለሀብት ሁሉ በልዩ የኢኮኖሚ ዞን መጥቶ ማልማት ቢችል ራሱን ጠቅሞ በአካባቢው ላሉ አርሶ አደሮች ምቹ መደላድሎችን ይፈጥራል የሚሉት አርሶ አደር አህመድ በተለይ በግብርና ምርቶች ላይ እሴትን ጨምሮ ለገበያ ማቅረብ የሚፈልግ ባለሀብት ቢመጣ ዞኑ የአቮካዶ ማርና ቡና የመሳሰሉ ተፈጥሯዊ ምርቶችን በስፋት ማግኘት እንደሚችል ይናገራሉ። እንብሬን ግዳ እነ ለናቱ አድ የአምናውና የዘንድሮው ራሱ በጣም ይለያል። በጣም ለውጣል። የሚገርምሽ የዛሬ ሦስት ዓመት የዛሬ ዓመት ከነበርንበት እንዲሁም ዘንድሮ ያለንበት ሁኔታ በጣም ለውጣ ነው። በየዓመቱ በህይወቴ ላይ ለውጣል። እኔ ማለት የምፈልገው እንደ ጅማ ኢንዳስትሪ ፓርክ ያሉ ለአርሶ አደሮች የሚጠቅሙ ኢንዳስትሪዎች ይጨመሩልን ነው። በዚህ በዞናችን ብዙ አይነት የግብርና ምርቶች አሉ ባለሀብቱን የሚጠቅሙ ስለዚህ፣ እነሱም ተጠቅመው እኛንም እንዲጠቅሙና በጅማ ኢንዳስትሪ ፓርክ ተሰማሩ፣ ተለወጡ፣ እኛንም ለውጡን ማለት እፈልጋለሁ።

በጅማና አጎራባሽ ክልሎች ካሉ አርሶ አደሮች የአቮካዶ ምርቶችን በመሰብሰብ ለጅማ ልዩ ኢኮኖሚ ዞን የሚያቀርቡ ወጣቶች ናቸው። ወጣቶቹ ገበሬዎቹን በማደራጀት በአግባቡ ምርት እንዲሰበሰብና ጥራቱን የጠበቀ ምርት ለአምራች ኢንዱስትሪዎች እንዲቀርብ እየሰሩ ነው። መጀመሪያ ልክ ኢንዱስትሪ ፓርኩ ሲመረቅ ገጠር ላይ ማሳ ያለበት ገበሬ ጋር ያው ዛሬ ተቆርጦ ደረጃውን ጠብቆ ሳይበላሽ ነገ የሆኑ ወደ ኢንዱስትሪ ሼሉ እንድቀርብ ማለት ነው። እንደዚያ ማካሄድ እንድንሰራለን። ከዛ ቀጥሎ ደግሞ ልክ ኢንዱስትሪው ከቀረበ በኋላ ይቃው ምንም ሳይጎዳ በፍሬሽነቱ በስሎ ወደ ዘይት እንዲቀይር ይሄን ስራ ነው የምንሰራው። ከግብርና አልፎ እኛ ደግሞ ይሄን ከኢንዱስትሪ ሼሉ የተሰጠ መመሪያ ስላለ ይሄን ለነሱ ለገበሬዎቹ መልክት እናስተላልፋለን። እኛ ገበሬዎቻችሁን እናደራጅና ከአንድ ቤት አሁን ምሳሌ አምስት ኩንታል ሲሆን ሁለተኛ ቤት እንሄዳለን፣ ሶስተኛ። እንደዛ በየመንደር ሁሉም መንደር እንሄድና እናመቻችና ሁሉንም እናደራጃቸዋለን። አሁን ሳይደርስ የሚቆርጡ ጮሎም ይባላል። ያን ጮሎ እነሱ እሱን ለመቁረጥ ሲሄዱ አንድ ፍሬ ደርሶ ወይ ሁለት ፍሬ አናቱ ላይ ደርሶ ያ ለመቁረጥ ሲሄዱ ሌላ አበባውንና ያልደረሰውን አብሮ ይወርዳል። ያ ማለት ነገ ላይ ከራሚ ሆኖ የሚሸጡትን ዛሬ ያጣሉ ማለት ነው። ያን ምክር እንሰጣቸዋለን። በልዩ ኢኮኖሚ ዞኑ ለአርሶአደሩ የተፈጠረው የገበያ ትስስር የተደራጁ ወጣቶችን ጭምር ተጠቃሚ ያደረገ ሲሆን በእለታዊ የተመን ዋጋ ለገበያ ምርቱን እያቀረበ ያለው አርሶአደር ግን የተለየ ተጠቃሚ ነው። ገበሬው በፊት እንደዚህ እቃው ተቆርጦ ማለት ነው፣ እንደው በቃ በብድር መልክ ተሰጥቶ አዲስ አበባ ሄዶ ሂሳቡ ሳይከፈል በሚቀርበት አጋጣሚ፣ አሁን ይሄ ምርት ይሄ ኢንዱስትሪ ሼል ከተከፈተ በኋላ ማለት ነው ይቆረጣል። በየቤቱ ነው ተመናለ። የእለታዊ ገበያ የሚባል እንትና የሚከፈልበት ያ ተከፍሏቸው እቃቸው ብድር ሳይባል ምንም ሳይባል ቀጥታ ተከፍሏቸው ወደ ኢንዱስትሪ ሸል ይቀርባል ማለት ነው። ከበፊቱ በፊት ካለው ነገር ፓርኩ ከተከፈተ በኋላ በጣም ለውጥ አለው። በተለይ በቃ ተጠቃሚ ዋናው ገበሬው ነው። አሁንም ምርቱን በስፋት ለመትከል አላማ አላቸው። ገበሬዎቻችን በየቦታ የምንሰማ አሁን እንደዛ ነው። አሁን ተሽሎናል፣ ጥሩ ነው የሚሉት ጥሩ ደረጃ ነው ያለው። ለወደፊትም ሰፋ አርገን እንድንሰራ የሚያበረታታ ነገር ነው ያሉ ነው ያለው ገበያ ማለት ነው። እኛ እንግዲህ ፈጣሪ መስገን ያው የኖሬንበት ነው። ነገም ደግሞ የተሻለ አሁን ከዚህ የተሻለ ስራ አለብን። አሁንም የቤት ስራ አለብን ገና። አሁን ተሻሽሎ ምርቱም ተሻሽሎ ማቹሪቲውን ጠብቆ ለድርጅቱ ቀርቦ ምን ጊዜም እንዲኖር ትጋት እያደረገ ነው። እኛ በጅማ ልዩ የኢኮኖሚ ዞን ባለሀብቶች መጥተው ስራ የሚጀምሩበት መሰረተ ልማቱ ሙሉ በሙሉ የተሳለጠ ሼድ ያለ ሲሆን በግብርና ምርት ማቀነባበሪያ ለሚሰማሩ ባለሀብቶች ደግሞ አመቱን ሙሉ የማያቋርጥ ምርትን ከዞኑ ብቻ ሳይሆን ከአጎራባሽ ክልሎች ጭምር የአቮካዶና የቡና ምርትን የሚያቀርቡ የተደራጁ ወጣቶች አሉ። ይህም ለባለሀብቶች እድገትና ትርፋማነት ትልቅ አስተዋጽኦ የሚያበረክት ነው። አሁን ሌላ ሰው መጥቶ ላምርት ብል ማለት ነው። እንደሚታይ ቦታውም ሰፊ ነው። መንግስታችንም የኢንዱስትሪ ኢንዱስትሪ ፓርኩ በጣም ተሰርቶ ክፍት ያለው ባዶ ቦታ አለ፣ ባዶ ሼል አለ። ባለሀብት መጥቶ ስራ የሚጀምርበት ማለት ነው። እዚህ ለዚህ ርቀታችንም ደግሞ ብዙ አይባልም። 350 ኪሎ ሜትር ከአዲስ አበባ ያለበት ቦታ ነው። ሁሉም ባለሀብት መጥቶ እዚህ ላይ ስራ ቢጀምር ብዙ አይነት ስራት ያልተነካውላ ስራ አለ። እዚህ አካባቢ አሁን ዘመናዊ አይተሻለ ኢንዱስትሪ ፓርኩ አቮካዶ ሲያጥም ማለት ነው። ከውሃ ከምናምን ሁሉም ነገር በቃ ምቹ ነው። በጣም ነው መጨረሻ ማለት ነው። ምንም አንድ ባለሀብት መጥቼ እዚህ አካባቢ ያመርታለሁ እዚህ አካባቢ ሼሉን ከፍቼ እሰራለሁ ቢል ምንም የሚጎልበት ነገር የለም። መንግስት ወጣት ተደራጅቷል ከማሳ እንዲያቀርብላቸው እንደው እንዶ አካባቢውን አቁም ባይባል ማለት ነው። አሁን መንግስት ራሱ የን ሼል ሲያቋቁም ኢንዱስትሪ ፓርኩን ሲያቆም ማለት ነው። ለዚህ አማካኝነት አድርጎ ነው ያቆመ ለሙሉ ለዙሪያው ማለት ነው። ሌላ ሰው ቢመጣው እንኳን ያስተናግደዋል። ምርቱ አሁን ላይ በቂ ነው። ረጅም ቦታ አለው። ረጅም ኪሎ ሜትሮች አለ። ከዛ ያው መጦ እራሱ ለነዚህም ኤክሰስ የሚሆንበት ወቅት አለ። ለነዚህ ፋብሪካዎች እንኳን መጦ ኤክሰስ የሚሆንበት አለ። ሌላ አሁን ይሄን አቮካዶ አምራችነት ወይ ሼዱን ወስዶ እኔ ሰራለሁ ለሚለው አካል ቢመጣ ቦታ አለው ይቀርዋል። አሁን እነኚህ ብቻ አልቻሉም፣ እራሱ የሆነ ሰዓት ኦቨር ሆል የሆነበት ሲያስቸግር ነበር። እና ሌላ ተጨማሪ ቢገኝ ቢመጣና ባለሀብት መጦ ቢሰራ ደስ ይለናል። በአቮካዶ ዘይትና በቡና ማቀነባበሪያ በጅማ ልዩ የኢኮኖሚ ዞን ስራ የጀመሩት ባለሀብቶችም ጅማን የማምረቻ ማዕከል አድርገው የመረጡበት ምክንያት በአካባቢው ያለው የሰለጠነ የሰው ኃይል፣ የተሟላ መሰረተ ልማት መኖሩን በመመልከት ብቻ ሳይሆን በዋናነት በአካባቢው ያለውን እምቅ የግብርና ምርቶችን ለመጠቀም በማሰብ ነው። ጂማ ኢንዱስትሪ ፓርክ ውስጥ ሶረት ኢንተርናሽናል ትሬዲንግ የአቮካዶ ዘይት ማምረቻ ፋብሪካ የከፈተው በ2023 ሰብቴምበር ላይ ጀምሮ ስራ ጀምሯል። ድርጅቱ ኢኩፕመንቶችን ኢንስቶል አድርጎ ጨርሶ ወደ ምርት የገባበት ሁኔታ ነው ያለው። ጅማን የተመረጠበት ዋናው ምክንያት የአቡካዶ ኤሪያ በመሆኑ ነው። የአቮካዶ ምርት ከገበሬው በቀላል ሁኔታ የሚገኝበት ነው ተብሎ ነው እንግዲህ ጥናት ተደርጎ ድርጅቱ እዚህ አካባቢ ላይ ፋብሪካውን የከፈተው። ጅማ ላይ የተመረጠበት ምክንያት አንደኛ ለአርሶ አደር በቅርበት ቀርበን ብዙ ምርትም ስላለ የቡናን ምርት ብልሽቱን ለመቆጣጠርና አካባቢ ላይ ለገበሬው ቀርበን ከገበሬው በቅርበት ለመረከብና ፕሮሴሲንጉን ለማፋጠር ነው። የማለጥ ነው። ኃይለኛ የሆነ የቡና ምርት ጅማ ስላለ ጅማን የመረጥንበት ምክንያት ለዚህ ምክንያት ነው። ይሄንን ቤልት ጅማን ይዞ ይሄን ደቡብ አካባቢ ይዞ ብዙ ምርቶች ይገኛሉ። እኛም ደግሞ በስፋት ምርቱን ለማግኘትና ለመቅረብ ብለንም ለዚህ ጅማ ኢንዱስትሪ ፓርክን ደግሞ ሲታይ የአቮካዶ ዘይት ማምረቻ ምን ያስፈልጓል? የተለያዩ ኢንፍራስትራክቸሮች ይፈልጋል። ለምሳሌ ውሃ፣ መብራት፣ ኤሌክትሪክ፣ ሲቲም በደንብ የሚያስፈልገው ፕሮሰስ ስለሆነ እዚ ጋር ጅማ ኢንዱስትሪ ፓርክን ፕሪፈር ተደርጎ ሊመረጥና እዚህ ንስቶን ለማድረግ ተችሏል። በተረፈም ደግሞ ተረፈ ምርትም ይኖሯል፣ ሶሊድ ዌስቶች እንደዚሁም ሊኩዊድ ዌስቶች። ኢንዱስትሪ ፓርኩ ጋር እነዚህ ሊኩዊድ ዌስቶችን ትሪትመንት ፕላንት አለው፣ ራሱ ትሪት ያደረገልናል። ከኛ የሚመቸንን ሼድ መርጠን ሁሉ ኢንፍራስትራክቸር የተሟላበትን ነው ያገኘ ነው። የውሃ ችግር የለም። የመንገድ ችግር የለም። የመብራት ችግር የለም። ይህ ሁሉ ተሟልተልን ነው የገባ ነው። እዚህ አቀባበል ሲያደርጉልን በቆንጆ አቀባበል ነው የተቀበሉን። እኛም ኦልሞስት አሁን ስራውን ልንጀምር የመጨረሻ ምዕራፍ ላይ ነው ያለን። አርሶ አደር በማሰልጠን አርሶ አደርን ስለ ምርቱ ስልጠና በመስጠት ብዙ አርሶ አደርን እውቅናውን እውቀቱን ክህሎቱን ለመጨመር ስራ እየሰራ ነው ያለን። አሁን የዚህ የ2018 የምርት ዘመን ቡና እየቀላ ነው ያለ ይህንን የቡና እየቀላ ያለን ቡና ወደዚህ ለማስገባት ማሽኖች እየመጡ ነው ያሉ። በጅማ ልዩ ኢኮኖሚ ዞን መሰማራት አዋጭ ነው። ጅማ ከተማ የለማች ፍፁም ሰላማዊ ከተማም ጭምር ናት። በመንግስት በኩልም በልዩ ኢኮኖሚ ዞን ለሚሰማሩ ባለሀብቶች የተደረጉ ተጨባጭ ማበረታቻዎች ተደምረው በዞኑ ማልማት ለሚፈልጉ ባለሀብቶች ምቹ ዞን እንዲሆን አድርጎታል። የኢንዱስትሪ ዞን ለመስራት ምቹ ቦታ ነው፣ ምቹ ቦታ ነው። በአራቱም አቅጣጫ የጅማ ዞኑን አካባቢ ለመድረስ ምቹ ቦታ ነው። ያለው ሪሶርሶችም አሉ፣ ሰፊ ሪሶርስም አለ። ከሰላምም አኳያ አርሶ አደር እኛን እንኳን ሰላም መጣችሁ እንኳን መጣችሁልን ከማለት አንጻር አርሶ አደር ሰውን ይቀበላል። እንደከዚህ በፊቱ ቢሮክራቲክ የሆነ ነገር የለም። ማንም ኤክስፖርተር ዛሬ የሚያሟላውን ነገር ካሟላ ኤክስፖርት ሆኖ መቀጠል ይችላል ማለት ነው። ከልዩ ኢኮኖሚክ ዞን ከወጣው አዋጅ አንጻር፣ ፕሮክላሜሽን አንጻር ወደ ኢንዱስትሪ ፓርኩ ለሚመጣ ኢንቨስተር የሚያበረታታ ሁኔታዎች አሉት። ጅማ ኢንዱስትሪ ፓርኩ ከጅማ ዋና ከተማው ጋራ የተያያዘ ነው። የራቀ ቦታም አይደለም። ብዙ ፋሲሊቲዎችን በቀላሉ የማግኘት ሁኔታም አለ። መንገድም ግቢ ውስጥ የተሟላ ነው። ከአስፓልቱም ምንም የራቀ አይደለም። ምንም ፒስታ መንገድም አይገጥምሽም። አስፓልት ላይ ነው በቃ ያለው ሁሉ ነገር። የጅማ ከተማንምና አካባቢዋን ስታይ ያለው የልማት እንቅስቃሴ በጣም የሚያበረታታና በጣም ደስ በሚል ሁኔታ እያደገች ያለች ከተማ ናት ማለት ይቻላል። ኦልዌስ እድገት ላይ ያለች ከተማ ናት። እና ይሄ በጣም የሚያበረታታ ነው። ለሚመጣም እንደዚሁ ደግሞ ባለሙያተኞችም ከሌላ ቦታ ቢመጡ እዚህ ለኢንቨስተሮች የሚያበረታታ ነገር አለ። በልዩ ኢኮኖሚ ዞኑ ቡናን በማቀነባበር ለውጭ ገበያ ለማቅረብ የዝግጅት ምዕራፉን ያጠናቀቀው ኤምጂ ሆልዲንግ በጅማ ዞን ላሉ ከሶስት ሺህ በላይ የሚሆኑ ቡና አምራች አርሶ አደሮች የገበያ ትስስር ከመፍጠር አልፎ የቡናን ጥራት ለማስጠበቅና ለማሳደግ የበኩሉን እየተወጣ ይገኛል። የእኛ ባለሙያ ውስጥ አግሮኖሚስቶች የቡና አምራች የሆኑ ሶስት ወረዳ ላይ 3250 አርሶ አደሮችን ስልጠና እንሰጣቸዋለን፣ ክትትል እናደርጋለን። ክትትል ብቻ ሳይሆን የማቴሪያል ድጋፍ እናደርግላቸዋለን። ለምሳሌ ጋሪዎችን፣ የቡና ችግኝ ይሄን ብቻ አይደለም፣ የቡና ችግኝን ብቻ አይደለም ቡና ለራሱ ችግኝ ጣቢያ አፍልተን እዛ ስራ እየተሰራ ነው ያለ። ገበሬውን ምርቱን ብቻ ሳይሆን ከሱ የምንጠብቀው ምርቱን የሚያሳድግ ነገር ችግኞችን አፍልተን ለአርሶ አደር የመስጠት ስራ እየሰራን ነው ያለ ነው። ለነዚህ አርሶ አደሮች እንግዲህ ቀጥታ ለኛ ድርጅት ቡና ሲያቀርቡ እኛ ደግሞ ከነሱ ተቀብለን ፕሮሰስ አድርገን ለውጭ ገበያ ኤክስፖርት በማድረግ ስራ ላይ ነው እየሰራን ያለ ነው። ይሄንን እንግዲህ ስንሰራ ወረዳ ሲቀበለን የነበረ አቀባበል ቆንጆ ነው። ዞኑ የተቀበለን አቀባበል በጣም ቆንጆ ነው። ኢንዱስትሪ ዞኑ የተቀበለን አቀባበል በጣም ቆንጆ ነው። እና ሌሎችም ባለሀብቶች በዚህ ውስጥ ቢሳተፉና አርሶ አደርም ተጠቃሚ ይሆናል፣ አገሪችም ተጠቃሚ ትሆናለች የሚል ሀሳብ ነው ያለን። በጅማ ልዩ ኢኮኖሚ ዞን ለበርካታ ወጣቶች የስራ ዕድል ተፈጥሯል። ይህ ድርጅት እስከመግባታችን በፊት ያው ስራም አልነበረንም። ስራ ከገባን በኋላ ግን ያው ምርጥ ነው። ለብዙ ወጣቶችም ስራ፣ ለሴቶችም ለወንዶችም ስራ በጣም ፈጥሮልናል። ያው ምርጥ ነው። እንለወጥበታለን ብለን እየሰራ ነው። ስራ እስከሆነ ድረስ ስራ ነው፣ ምርጥ ስራ ነው እየሰራን፣ ደግሞ ለወደፊቱ ደግሞ ትልቅ ቦታ እንደርሳለን ብለን እናስባለን። በዚህ ዓመት ተመርቄ በዚህ ዓመት ነው የጀመርኩት እና ለእኔ አሪፍ የስራ እድል ፈጥሮልኛል እና ድርጅታችን ኢምፖርት ኤክስፖርት ላይ ነው የሚሰራው እና የአቮካዶ ዘይትን ኤክስፖርት እናደርጋለን እዚህ በመስራት እና ለብዙ ሰራተኞችም ለቋሚ ሰራተኞችም፣ ወይም ለጊዜያዊ ሌበሮች የስራ እድል እየፈጠረ የሚገኝ ድርጅት ነው። እና የምንገኘው በጂማ ኢንዱስትሪ ፓርክ ውስጥ ነው። በፕሮፌሽናላችንም የስራ እድል እየፈጠረ ይገኛል። እና የተሻለ ነገር አለው። ለአካባቢውም፣ ለጂማም፣ ለከተማው አሪፍ መነቃቃትን የሚያመጣ ስራ አጥነትን በጣም ቀርፈዋል። ለምሳሌ አቮካዶ በደንብ በሚደርስበት ሰዓት ከሁለት መቶ ያልተናነሰ ስርዓት ወጣቶች ገብተው ስራ ላይ ነው የሚሰማሩት። ይሄ ቤተሰቦቻቸውንም እየደገፉ በተለይ ደግሞ የጅማ አቮካዶ የሚደርሰው ክረምት ላይ ሲሆን ክረምት አካባቢ ላይ በአብዛኛው ቦታ ኮንስትራክሽን የሚሆን የተለያዩ ቦታዎች ይቀንሳል የሰራተኛ ፍላጎት። እነዚህ ኢንዱስትሪዎች ግን በመቋቋማቸው ምክንያት ክረምት ላይ በከፍተኛ ሁኔታ እየተቀጠሩ ልጆች የአገልግሎት እየሰጡ ለዛም የሚያስፈልጋቸውን ክፍያ እየተቀበሉ ራሳቸውን እያኖሩ ይገኛሉ ማለት ነው። አሁን እንደኛ ድርጅት ኦልሞስት እዚህ ኢንዱስትሪ ፓርክ ላይ ብቻ እዚህ ላይ ብቻ ወደ 14 ሰው ቀጥረን ነው ያለ ነው ሶስት ወረዳ ላይ ወደ ሰባት ልጆችን ቀጥረን ነው ያለን። አንድ ኤምኤስሲ፣ አራት ቢኤስሲ ሆርቲካልቸር ተማሪዎችን፣ ፕላንት ሳይንስ ተማሪዎችን ቀጥረን ነው ያለን። ነገር ግን ማሽን ከተተከለ በኋላ ከዚህ በላይ ብዙ መስራት የሚችሉ አቅም ያላቸውን ሰዎች እንቀጥራለን የሚል ሀሳብ ነው ያለን። ጅማው ለውጧ በጣም እየፈጠነ ነው ያለው፣ በጣም እድገቷ እየፈጠነ ነው ያለው። ምቹ አስተዳደራዊ ነገር ነው ያለው። ከዚህ በፊት ያየናት ጅማ አይደለችም፣ አሁን ያለችው ጅማ ማለት ነው። ስለዚህ ባለሀብቱ ወደዚህ ጅማ ቢመጣ፣ ወደኛ አካባቢ ቢመጣ፣ ለምለም ሀገር ነች፣ ስራ መስራት የሚቻልባት ሀገር ነች። ለአርሶ አደርም መልካም እድል ይፈጥራል። ለስራ ህጡም ቆንጆ እድል ይፈጠራልና ባለሀብቶች ወደዚህ ቢመጡ የሚል እጋብዛል። በጅማ ልዩ የኢኮኖሚ ዞን በአግሮ ፕሮሰሲንግ ዘርፍ ከተሰማሩ ኩባንያዎች ውስጥ በ20 ሚሊዮን ዶላር ወጪ ስራ የጀመረው የህንዱ አክሻይጄ ኩባንያ ሼድና አራት ሄክታር የለማ መሬት ወስዶ የአቮካዶ ዘይት በማምረት ወደ ውጭ እየላከ ይገኛል። ኩባንያው ከዚህ በተጨማሪም የአቮካዶ ተረፈ ምርትን ወደ ተፈጥሯዊ ማዳበሪያነት በመቀየር ውጤታማነቱን ለማረጋገጥ በአካባቢው ላሉ ሙዝ፣ ሩዝና ስንዴ አምራች አርሶ አደሮች በመስጠት ውጤታማነቱን የማረጋገጥ ስራ እየሰራ ነው። የተፈጥሯዊ ማዳበሪያው ውጤታማነት ሲረጋገጥ ኩባንያው በመላው ኢትዮጵያ ላሉ አርሶ አደሮች በተመጣጣኝ ዋጋ ተፈጥሯዊ ማዳበሪያን በማከፋፈል የሀገሪቱን የማዳበሪያ ፍላጎት ለማሟላት ይተጋል። የጅማ ልዩ የኢኮኖሚ ዞን አጠቃላይ ስፋቱ 75 ሄክታር ሲሆን ሙሉ በሙሉ መሰረተ ልማቱ የተሟላለት ባለ3000ና ባለ5500 ካሬ ሜትር ስፋት ያሏቸው ዘጠኝ ሼዶችን በውስጡ ይዟል። ዞኑ በዋናነት በአግሮ ፕሮሰሲንግ ላይ ትኩረቱን ያደረገ ሲሆን ከጅማ አየር መንገድ በቅርብ ርቀት ላይ የሚገኝ ነው። ከከተማዋ በአምስት ኪሎሜትር ርቀት ላይ የሚገኘው ልዩ የኢኮኖሚ ዞኑ የመንገድ፣ የውሃ፣ የመብራትና መሰል አስፈላጊ መሠረተ ልማቶች ሙሉ በሙሉ የተጠናቀቁለት ነው። ለአምራች ኢንዱስትሪዎችም አመቺ የሆኑ በቀን እስከ 2000 ሜትር ኪውብ የሚያጣራ የፍሳሽ ማጣሪያ ያለው በቀን 2002 ሜትር ኪውብ የውሃ ጉርጓዶች ያሉት በመሆኑ ለአልሚ ባለሀብቶች ምቹና ሳቢ ነው። የጅማ ልዩ የኢኮኖሚ ዞን በአግሮ ፕሮሰሲንግ ማለትም በቡና በአቮካዶ ዘይት በፍራፍሬ ማቀነባበር እና በፈርኒቸር ማምረት ዘርፍ የተሰማሩ ባለ ሀብቶችን በውስጡ አቅፎ ይዟል። አምራች ባለ ሀብቶች በልዩ ኢኮኖሚ ዞኑ በእነዚህና በሌሎች ዘርፎች በመሰማራት ሀገሩን ራሱን ለመጥቀም ቢሰሩ የኢንዱስትሪ ፓርኮች ልማት ኮርፖሬሽን መሰረተ ልማቱ ያለቀለጥ ሼድ እና የለማ መሬት አዘጋጅቶ ኑ አብረን እንስራ ይሎታል።